ሰላም ቤተሰብ እንዴት ናችሁ? የስድስተኛ እና ስምንተኛ ክፍል ሚኒስትሪ እንግዲህ እየደረሰ ነው ማለት ነው። አሁን የምንሰራው የአምስተኛ ክፍልን ስድስተኛ ክፍል ደግሞ ከአምስተኛ ክፍልን ስለሚመጣ የአምስተኛ ክፍልን የመለማመጃ ጥያቄዎች እንሰራለን ማለት ነው። ሁለተኛ ሲምስተር ሂሳብ ትምህርት የመለማመጃ ጥያቄዎች ለአምስተኛ ክፍል ይላል። ሁለት ሺህ አስራ ሰባት የአሁን ነው ማለት ነው። ራሱ ያዘጋጀው ጥያቄ ነው። ይህ እንግዲህ ምርጫ ላይ የሚኒስትሪ ጥያቄዎች ላይ የሚመጣው ሁሉም ምርጫ ናቸው። እዚጋ ግን እውነት ሀሰትም ጥያቄዎች አሉ። ለአምስተኛ ክፍል ስለሆነ የተዘጋጁት ምርጫም አለ ወርካውት አለ ሁሉንም ጥያቄዎች ለመስራት እንሞክራለን ማለት ነው እሺ የመጀመሪያው ጥያቄ ምንድን ነው የጋራ መነሻ ነጥብ ባላቸው ሁለት ጨረሮች የሚመሰረት ምስል አንግል ይባላል ነው የሚለው የጋራ መነሻ ባላቸው ሁለት ጨረሮች የሚመሰረት ጂኦሜትሪያዊ ምስል አንግል ይባላል እውነት ነው አንግል ይባላል አንድ መነሻ ነጥብ ብቻ ያለው የመስመር አይነት ውስን ቀጥታ መስመር ይባላል ነው የሚለው አንድ መነሻ ብቻ ያለው የመስመር አይነት ውስን ቀጥታ መስመር ሳይሆን የሚባለው ጨረር ነው የሚባለው ስለዚህ ሀሰት ነው ማለት ነው። በአንድ ቀጥታ መስመር ላይ ባሉ ሁለት ነጥቦች መካከል ያለው የተወሰነው የመስመር ክፍል ቀጥታ መስመር ይባላል ነው የሚለው አንድ መስመር አለ። በዚህ በመስመር ላይ ያለው በሁለት ነጥቦች መካከል ያለው የተወሰነ የመስመሩ ክፍል ምን ይባላል? ውስን ቀጥታ መስመር ነው እንጂ ቀጥታ መስመር አይደለም። ስለዚህ ሀሰት ነው ማለት ነው። ማዕዘናዊ አንግል የሚመሰረቱ መስመሮች ትይዩ መስመሮች ናቸው። ሀሰት። ማዕዘናዊ አንግል የሚመሰረቱ መስመሮች ቀጤነክ ተቋራጭ መስመሮች ናቸው ስለዚህ ማዕዘናዊ አንግል ይመሰርታሉ ማለት ነው። እንደዚህ ቀጤነክ ተቋራጭ መስመሮች ማዕዘናዊ አንግል የሚመሰሩት መስመሮች ናቸው ማለት ነው። ሐሰት። የቁጥሮች ጠቅላላ ድምር ለቁጥሮች ብዛት ተካፍለ የምናገኘው ውጤት አማካኝ ይባላል እውነት ነው። አማካኝ ማለት የቁጥሮች ጠቅላላ ድምር ሲካፈል ለቁጥሮች ጠቅላላ ብዛት ተካፍለ የምናገኘው ውጤት ስለሆነ እውነት ነው። ሙከራ በመስራት መረጃ መሰብሰብ ይቻላል። የመረጃ መሰብሰቢያ ዘዴዎች የምንላቸው ሙከራ፣ ምልከታ፣ መጠይቅ ናቸው። ስለዚህ እውነት ነው ማለት ነው። የጨረርን እርዝመት መለካት ይቻላል። የጨረርን እርዝመት መለካት ይቻላል። የቀጥታ መስመርን እርዝመት መለካት አንችልም። ምክንያቱም ጨረር መነሻም መድረሻም ስላለው እርዝመቱን መለካት ይቻላል ማለት ነው። ስለዚህ እውነት ነው። ምርጫ ለሚከተሉት ጥያቄዎች ትክክለኛውን መልስ ምረጡ ነው የሚለው ከሚከተሉት አንግሎች ውስጥ ሹላንግል ያልሆነው የቱ ነው? ሹላንግል ማለት የልኬት መጠኑ ከዜሮ ዲግሪ እስከ ዘጠና ዲግሪ የሆነ የአንግል አይነት ነው። ስለዚህ ሀ አንድ ዲግሪ ለሰባ ሶስት ዲግሪ ሀመር ውሃ ዘጠና አንድ ዲግሪ ሰማንያ ዘጠኝ ነጥብ ዘጠኝ ዲግሪ። ስለዚህ መልሱ ማን ነው? ሀመር ውሃ ነው ማለት ነው። ምክንያቱም ዘጠና አንድ ዲግሪ ከዘጠና የበለጠ ነው። ስለዚህ ሹላ አንግል የምንለው ደግሞ ከዜሮ ዲግሪ እስከ ዘጠና ዲግሪ ስለሆነ መልሱ ሀመር ውሃ ነው ማለት ነው። ዘጠነኛው ጥያቄ ሸናቀ ቀ ቀጣሙ አንግሎች ቢሆኑ እኩል ይሆናል አንድ ሁለተኛ ሸ ቢሆን የቀ ዋጋ ስንት ነው? ነው የሚለው ስለዚህ ሸና ቀ ሸ ሲደመር ቀ እኩል ይሆናል ዘጠና ዲግሪ ናቸው ማለት ነው ቀጣማ የሆኑ ማለት ዘጠና ዲግሪ ናቸው ማለት ነው ስለዚህ ቀ ተሰጥቶኛል ቀ ማለት አንድ ሁለተኛ ሸ ነው ቀ እኩል ይሆናል አንድ ሁለተኛ ሸ ከሆነ ቢሆን የቀ ዋጋ ስንት ነው ነው የሚለው ስለዚህ ምንድን ነው የምናደርገው በቀ ቦታ ሊማ ነው የሚተካው አንድ ሁለተኛ ሸ የሚለው ነው ሶ ሸ ሲደመር አንድ ሁለተኛ ሸ እኩል ይሆናል ዘጠና ዲግሪ ማለት ነው ይሄ ማለት ሸ ሲደመር ሸ ሲደመር ሸ ሁለተኛ እኩል ይሆናል ዘጠና ዲግሪ ማለት ነው። ስለዚህ ኛው ኦቨር ዋን አለ የአንድ ና የሁለት የጋራ ብዜታቸው ሁለት ስለሆነ ሁለት ሲካፈል ለአንድ ሁለት ነው። ሁለት ሲባዛ በሸ ሁለት ሸ ሁለት ሸ ሲደመር ሁለት ሲካፈል ለሁለት አንድ አንድ ሲባዛ በሸ ሸ እኩል ይሆናል ዘጠና ዲግሪ ማለት ነው። ይሄ ማለት ሁለት ሸ ሲደመር ሸ ሶስት ሸ ሶስት ሸ ሁለተኛ ሶስት ሁለተኛ ሸ እኩል ይሆናል ዘጠና ዲግሪ ማለት ነው። ስለዚህ አሁን የሸን ዋጋ ለማግኘት ሸብቻ ሚቀርልይ ሲባዛ በሁለት ሶስተኛ ሲባዛ በሁለት ሶስተኛ ያደርገዋል። በተገላጭቶች ሲባዛል ማለት ነው ሁለት በሁለት ሶስት በሶስት ይጠፋል። ስለዚህ ሸ እኩል ይሆናል የኛው ኦቨር ዋን አለ ዘጠና ዲግሪ ሲባዛ በሁለት ዘጠና ዲግሪ ሲባዛ በሁለት ስንት ይሆናል? አንድ መቶ ሰማንያ ዲግሪ ይሆናል ማለት ነው። መቶ ሰማንያ ዲግሪ አንድ ሲባዛ በሶስት ሶስት ስለዚህ ሸ እኩል ይሆናል መቶ ሰማንያ ሲካፈል ለሶስት መቶ ሰማንያ ሲካፈል ለሶስት ስንት ነው? ስልሳ ዲግሪ ማለት ነው። ይሄ ምንድነው? የሸ ዋጋ ነው። ስለዚህ ቀ ማለት ቀ እኩል ይሆናል አንድ ሁለተኛ ሸ በሚለው ነው የሚሰራው ማለት ነው። ቀ እኩል ይሆናል አንድ ሁለተኛ ሸ ይሄ ማለት ማለት ነው። ቀ እኩል ይሆናል አንድ ሁለተኛ ሲባዛ በስልሳ ዲግሪ ማለት ነው። ስለዚህ ቀ እኩል ይሆናል ሰላሳ ዲግሪ ይሆናል። የሁለቱ ድምሮች ደግሞ ስንት መሆን አለበት? ዘጠና ዲግሪ መሆን አለበት። ስለዚህ ቀ ሲደመር ሸ እኩል ይሆናል ዘጠና ዲግሪ ነው ብለናል። ሰላሳ ዲግሪ ሲደመር 60 ዲግሪ እኩል ይሆናል ዘጠና ዲግሪ ይሆናል ማለት ነው። ስለዚህ መልሱ መልሳችን የሚሆነው ለሰላሳ ዲግሪ የሚሆነው ነው ማለት ነው። እኩል ይሆናል 30 ዲግሪ ነው። ቀጣዩ ጥያቄ መናለ ዝርጋ ሞያ አንግሎች ናቸው መናለ ዝርጋ ሞያ አንግሎች ቢሆኑና መኩል ይሆናል አንድ ሁለተኛ ሳይብ መናሰ ዝርጋ ሞያ አንግሎች ቢሆኑ መ እኩል ይሆናል አንድ ሁለተኛ ሰብ ቢሆን የሰው ዋጋ ስንት ነው? ነው ተመሳሳይ ነው ከዘጠነኛው ጥያቄ ጋር ተመሳሳይ ነው። ስለዚህ መ ሲደመር ሰ እኩል ይሆናል መቶ ሰማንያ ዲግሪ ናቸው ማለት ነው። ማን የተሰጠኝ መ እኩል ይሆናል አንድ ሁለተኛ ሰ። ስለዚህ መ እኩል ይሆናል አንድ ሁለተኛ ሰ ነው ማለት ነው። አንድ ሁለተኛ ሰ ምንድን ነው የምናደርገው አሁን? በመቦታ ላይ አንድ ሁለተኛ ሰ ነው የምታውቀው። አንድ ሁለተኛ ሰ ሲደመር ሰ እኩል ይሆናል መቶ ሰማንያ ዲግሪ። እነዚህን ስንደምራቸው ደግሞ ስንት ይሆናል? የዚህ መቆጣሪያ አንድ ነው ማለት ነው። ሰ ሁለተኛ ሲደመር ሰ አንደኛ እኩል ይሆናል መቶ ሰማንያ ዲግሪ ማለት ነው። ስለዚህ የሁለትና የአንድ የጋራ ብዜታቸው ማን ነው? ሁለት ነው። ሁለትን እዚህ ጋር ንጽፍና ሁለት ሲካፈል ለሁለት አንድ አንድ ሲባዛ በሰ ሰ ሰ ሲደመር ሁለት ሲ እዚህኛው ጋር ሰ አንደኛ አለ ሁለት ሲባ ሁለት ሲካፈል ለአንድ ሁለት ሲካፈል ለአንድ ሁለት ሁለት ሲባዛ በሰ ሁለት ሰ ሁለት ሰ እኩል ይሆናል መቶ ሰማንያ ዲግሪ ይሆናል ማለት ነው። ስለዚህ ሰስ ደመር ሰ ሶስት ሰ ሰስ ደመር ሁለት ሰ ሶስት ሰ ስንተኛ ሁለተኛ እኩል ይሆናል አንድ መቶ ሰማንያ ዲግሪ ይሆናል ማለት ነው። ስለዚህ ይህ ማለት ደግሞ በተገላቢጦችን እናባዛዋለን ማለት ነው። በሁለት ሶስተኛ ሲባዛ በሁለት ሶስተኛ። ስለዚህ 3 በ3 ይጣፋል 2 በ2 ይጣፋል። ሰ እኩል ይሆናል መቶ ሰማንያ ሲባዛ በሁለት መቶ ሰማንያ አንደኛ ሲባዛ ሁለት ሶስተኛ ማለት ነው። መቶ ሰማንያ ሲባዛ በሁለት 360 360 ስንተኛ? 3 ይሆናል ማለት ነው። ሰ እኩል ይሆናል 360 3ኛ። ይሄ ማለት 36 ይካፈለ 3 ማለት ነው። 36 ይካፈለ 3 12 ነው። 12 0 120 ማለት ነው። ስለዚህ የሰ ዋጋ ስንት ነው? 120 ነው። አሁን የመንስ ዋጋ ለማግኘት መኩል ይሆናል መኩል ይሆናል አንድ ሁለተኛ ሰ ነው የሚለው ስለዚህ መ እኩል ይሆናል አንድ ሁለተኛ ሲባዛ በአንድ መቶ ሀያ ዲግሪ ማለት ነው ስለዚህ መኩል ይሆናል አንድ መቶ ሀያ ሁለተኛ መኩል ይሆናል ስልሳ ዲግሪ ማለት ነው ስለዚህ የመዋጋ ስልሳ ዲግሪ ነው የሰ ደግሞ አንድ መቶ ሀያ ዲግሪ ነው ማለት ነው የሰ ዋጋ ስንት ይሆናል ስለሆነ የሚለን መቶ ሀያ ዲግሪ ነው ማለት ነው መልሳችን አስራ ሁለተኛው ጥያቄ የአስራ ሶስት የአስራ አራት የአስራ ስድስት እና የሸ አማካይ አስራ አምስት ቢሆን የሸ ዋጋ ስንት ነው የሚለን ስለዚህ የምናደርገው ምንድን ነው አስራ አምስት ማለት ነው። አማካኝ ማለት የቁጥሮች ጠቅላላ ድምር ሲካፈል ለቁጥሮች ጠቅላላ ብዛት ማለት ነው። ስለዚህ የምናረገው 13 ሲደመር 14 ሲደመር 16 43 ይሆናል ማለት ነው። 43 ሲደመር ሸ ስንተኛ አራተኛ እኩል ይሆናል 15። አሁን የስን ዋጋ ለማግኘት መጀመሪያ ያንን ክሬስ ክሬስ እናባዛዋለን ማለት ነው። ስለዚህ 43 ሲደመር ሸ እኩል ይሆናል 4 ሲባዛ 15 ይሆናል ማለት ነው። 4 ሲባዛ 15 ስለዚህ 43 ሲደመር ሸ እኩል ይሆናል 4 ሲባዛ 15 60

የ14፣ የ16 እና የ17 አማካይ ስንት ነው? ማለት ነው 17 ነው ማለት ነው። አስራ ሶስተኛው ጥያቄ የስድስት ቁጥሮች አማካይ አስራ ሁለት ነው። የአምስት ቁጥሮች ድምር 58 ቢሆን ስድስተኛው ቁጥር ስንት ነው? ስለዚህ የስድስት ቁጥሮች አማካይ ስንት ነው? 12 ነው። የአምስቱ ቁጥሮች ድምር 58 ነው። አሁን የምናደርገው ምንድነው? አማካይ ማለት የቁጥሮች ጠቅላላ ድምር ሲከፈል ለቁጥሮች ብዛት ነው የምናደርገው። ስለዚህ የአምስቱ ቁጥሮች ድምር ስንት ነው? 58 58 ሲደመር? ይህን ያልታወቀውን ቁጥር ሀ ብንለው ስደመር ሀ ስንተኛ የስድስት ቁጥሮች ስለሆነ ስድስተኛ እኩል ይሆናል ሀምሳ ስምንት ነው የምንለው ማለት ነው ስለዚህ አስራ ሶስተኛ ጥያቄ ነው ሀምሳ ስምንት ስደመር ሀ ስድስተኛ እኩል ይሆናል ሀምሳ እኩል ይሆናል አስራ ሁለት ነው የምንለው አስራ ሁለት አስራ ሁለት ምክንያቱም አማካያቸው ስንት ነው አስራ ሁለት ነው ማለት ነው ስለዚህ አሁን የምናደርገው ምንድነው ይህንን ኦቨር ዋን እናደርግና ክሪስክሮስ እናባዘዋለን 58 58 ሲደመር ሀ እኩል ይሆናል ስድስት ሲባዛ በ12 ይሆናል ማለት ነው 6 ሲባዛ በ12 ስለዚህ 58 ሲደመር ሀ እኩል ይሆናል ስድስት ሲባዛ በ12 ስንት ነው ሰባ ሁለት አሁን የምናደርገው ምንድነው ሀብቻውን እንዲቀር 58 ሲቀነስ 58 ሲደመርሃ እኩል ይሆናል 72 ሲቀነስ 58 የእኩል ይሆናል አረፍተ ነገር ማለት ልክ እንደሚዛ ነው ስለዚህ ካንዱ በኩል ከቀነስም በሌላኛው በኩል መቀነስ አለብን ማለት ነው። ይሄኛው ዜሮ ይሆናል ሀ እኩል ይሆናል ሰባ ሁለት ሲቀነስ ሀምሳ ስምንት ሁለት ሲቀነስ ስምንት አይችልም አስራ ሁለት ሲቀነስ ስምንት አራት የኛው ስላበደረ ስድስት ሆኗል ስድስት ሲቀነስ አምስት ስለዚህ መልሱ አስራ አራት ነው ማለት ነው ሰው መልሱ አስራ አራት የሚለው መልሳችን ነው እሺ አሁን ደግሞ የሀያ ሶስት የሀያ አምስት የሀያ ስድስት የሀያ ሰባት እና የሀያ ዘጠኝ አማካይ ስንት ነው ነው የሚለው ስለዚህ አስራ አራተኛው ጥያቄ አማካይ ማለት የቁጥሮች ጠቅላላ ድምር ሲካፈል ለቁጥሮች ጠቅላላ ብዛት ነው ስለዚህ ሀያ ሶስት 23 ስደመር 25 ስደመር 26 ስደመር 27 ስደመር 29 ስንተኛ ብዛታችሁ ስንት ነው? አንድ ሁለት ሶስት አራት አምስት ሲካፈል ለአምስት ነው የምናደርገው ማለት ነው። ሲካፈል ለአምስት ስለዚህ እነዚህ እንደምረን ለአምስት አካፍለን የመጣልን ውጤት ምንድነው ማለት ነው። አማካይ ነው አማካይ እኩል ይሆናል 3 ስደመር 5 8 ስደመር ስድስት? ሶስት ስደመር አምስት ስምንት ስደመር ስድስት አስራ አራት አስራ አራት ስደመር ሰባት ሀያ አንድ ሀያ አንድ ስደመር ዘጠኝ ሰላሳ ስለዚህ ዜሮን ጽፌ ሶስት አለኝ ማለት ነው ሶስት ስደመር ሶስት ስደመር ሁለት ሶስት ስደመር ሁለት አምስት አምስት ስደመር ሁለት ሰባት ሰባት ስደመር ሁለት ዘጠኝ ዘጠኝ ስደመር ሁለት አስራ አንድ አስራ አንድ ስደመር ሁለት አስራ ሶስት ስለዚህ አንድ መቶ ሰላሳ አንድ መቶ ሰላሳ ስንተኛ አምስተኛ ይሆናል ማለት ነው መቶ ሰላሳ ሲካፈል አስራ አምስት ነው የምናረገው አማካይ እኩል ይሆናል ሀያ ስድስት ነው ማለት ነው አማካያቸው ስንት ነው ሀያ ስድስት ነው መልሱ ሀያ ስድስት ነው ማለት ነው አስራ አምስተኛው ጥያቄ ስምንት ገጽ ያለው ዳይ እየወረወርን ብንጫወት ሰባት ቁጥር የያዘው ገጽ የመውጣት እድል ስንት ነው ነው የሚለው ስለዚህ ስምንት ገጽ ያለው ዳይ እየወረወርን ብንጫወትበት ጊዜ የሚወጣው ቁጥር ስንት ነው የተባልነው አንድ ነው አደለ ከስንቱ ከስምንቱ ስለዚህ አንድ ስምንተኛ ነው ማለት ነው። አንድ ስምንተኛ ደግሞ አይቃልም ስለዚህ መልሱ ማነው ለነው ማለት ነው። የአንግል መለኪያ መሳሪያ ምን ይባላል? የአንግል መለኪያ መሳሪያ ሀ ማስመሪያ፣ ለ እርሳስ አምርሃ ፕሮትራክተር፣ መ ኮምፓስ ሳሪያ ፕሮትራክተር ይባላል። ፕሮትራክተር ፕሮትራክተር የአንግል መለኪያ መሳሪያ ነው ማለት ነው። እሺ አስራ ሰባተኛው ጥያቄ የስድስት ቁጥሮች አማካኝ ሰላሳ ነው። የአምስት ቁጥሮች ድምር 160 ቢሆን ስድስተኛው ቁጥር ስንት ነው የሚለው አሁንም ልክ እንደ ቅድሞቹ ጥያቄ አይነት ነው ማለት ነው። የስድስት ቁጥሮች አማካኝ ስንት ነው? ሰላሳ ነው። ሰላሳ እኩል ይሆናል ድምራቸው ስንት ነው? የአምስት ቁጥሮች 160 አንድ መቶ ስልሳ ሲደመር ሀ ማለት ትችላላችሁ። ስንተኛ ስድስተኛ 17ኛ ጥያቄ ነው ይሄ። ስለዚህ ሰላሳ ማለት መቶ ስልሳ ስደመር ሀያ ስድስተኛ ነው እያለ ነው። ስለዚህ ይህንን ኦቨር ዋን አለ ክርስክሮስ እናባዛቸዋለን ማለት ነው። ሰላሳ ሲባዛ በስድስት እኩል ይሆናል አንድ መቶ ስልሳ ስደመር ሀያ ይሆናል ማለት ነው። ሰላሳ ሲባዛ በስድስት 3 ሲባዛ በስድስት 18 አንድ ዜሮ ጨምርበታላችሁ መቶ ሰማንያ መቶ ሰማንያ እኩል ይሆናል አንድ መቶ ስልሳ ስደመር ሀያ ይሆናል ማለት ነው። ስለዚህ መቶ ሰማንያ ሲቀነስ አንድ መቶ ስልሳ እኩል ይሆናል ሀያ መቶ ሰማንያ ሲቀነስ መቶ ስልሳ ሀያ ይሆናል ማለት ነው ሀያ እኩል ይሆናል ሀ ስለዚህ የሀ ዋጋ ስንት ነው ሀያ ነው ማለት ነው መልሳችን በጀርባ ነው ያለው ስለዚህ የሀ ዋጋ ሀያ የሚለው መልሳችን ነው ማለት ነው ሀያ እሺ አስራ ስምንተኛው ጥያቄ የአንድ መቶ ሀያ አምስት ዝርጋማዊ አንግል የሆነው የት ነው ነው የሚለው ዝርጋማዊ አንግል ማለት የሁለት አንግሎች ድምር መቶ ሰማንያ የሚሆን ከሆነ ስለዚህ ከመቶ ሀያ አምስት ጋር ተደምሮ መቶ ሰማንያ የሚያመጣልን ቁጥር የትኛው ነው? ከነዚህ መካከል መተካት እንችላለን ወይም ደግሞ አንድ መቶ ሰማንያ ሲቀነስ አንድ መቶ ሀያ አምስት ማድረግ እንችላለን ማለት ነው። ስለዚህ መቶ ሰማንያ ሲቀነስ መቶ ሀያ አምስት ስንት ነው ማለት ነው? ሀምሳ አምስት ዲግሪ ነው። ስለዚህ መልሶ ሀምሳ አምስት ይሆናል ማለት ነው። የስልሳ አምስት ቀጣያማዊ ስንት ነው? ቀጣያማዊ ማለት ደግሞ የሁለት አንግሎች ድምር ዘጠና የሚሆን ከሆነ ነው። ስለዚህ ከስልሳ አምስት ጋር ተደምሮ ዘጠና የሚያደርግልን ቁጥር የትኛው ነው? አሁንም ዘጠና ሲቀነስ 65 ማድረግ እንችላለን። 10 ሲቀነስ 5 5፣ 8 ሲቀነስ 6 2። ስለዚህ መልሱ ማን ነው? 20 5 የሚለው ነው ማለት ነው 25። እሺ የጎን ርዝመቱ 8 ሳንቲሜትር፣ 6 ሳንቲሜትር፣ 8 ሳንቲሜትር የሆነ ጎን ነው 3 ምን ይባላል? ሶስት እኩል ጎን ነው ሶስት፣ ሶስት ጎኖች የተለያዩ ጎን ነው ሶስት፣ ሁለት እኩል ጎን ነው ሶስት። ስለዚህ ሁለት ጎኖች እንድናቸው 8 እና 8 እኩል ናቸው አይደለ? 8 ሳንቲሜትር፣ 8 ሳንቲሜትር ስለዚህ መልሱ ማን ነው ሁለት እኩል ጎነ ሶስት ነው ማለት ነው። ሁለት እኩል ጎነ ሶስት የሚከተል እሺ፣ ወደ ሶስተኛው ትእዛዝ ደርሰናል። ክፍት ቦታውን ሙሉ ነው የሚለው የጂኦሜትሪ ምስሎችን ለመስራት በመጀመሪያ ዳሽ መስራት አለብን ነው የሚለው መስራት አለብን ንድፍ መስራት አለብን፣ ንድፍ መስራት አለብን። የሁለት አንግሎች ድምር ዘጠና ዲግሪ ከሆነ አንዱ ለሌላው ምን ይባላል? ቀጤ አማ ይባላል፣ ቀጤ አማ ይባላል። የሁለት አንግሎች ድምር መቶ ሰማንያ ዲግሪ ከሆነ አንዱ ለሌላው ምን ይባላል? የሁለት አንግሎች ድምር 180 ዲግሪ ከሆነ አንዱ ለሌላው ዝርጋማ ይባላል። ዝርጋማ የልኬት መጠኑ ከዘጠና ዲግሪ የበለጠና ከዝርግ አንግል ያነሰ ዳሽ ይባላል። የልኬት መጠኑ ከ90 ዲግሪ የበለጠ ከዝርግ አንግል ያነሰ ደግሞ ዝርጥ አንግል ይባላል። ዝርጥ አንግል ደግሞ ኦፕቲውስ አንግል ይባላል። የልኬት መጠኑ 180 ዲግሪ የሆነ አንግል ዝርግ አንግል ይባላል ዝርግ አንግል ዝርግ አንግል ይባላል ኦኬ 26ኛው ጥያቄ አራተኛው ትእዛዝ ደርሰናል የሚከተሉትን በጥያቄው መሰረት መልሱ ነው የሚለው ስለዚህ 75 የ 75 ዲግሪ ቀጤ አሟይ ስንት ነው የ75 ዲግሪ ቀጤ አሟይ ቀጤ አሟይ ማለት የሁለት አንግሎች ድምር ዘጠና ዲግሪ የሚሆን ተናን አይደለ ስለዚህ 75 ዲግሪ ሲደመር ሀ እኩል ይሆናል ዘጠና ዲግሪ ማለት ነው አሁን የምንፈልገው ማለት ይሄን ዋጋ ነው። ስለዚህ ዘ ሃ ለማግኘት እኩል ይሆናል ዘጠና ዲግሪ ሲቀነስ 75 ዲግሪ ይሆናል ማለት ነው። ሃ እኩል ይሆናል 10 ሲቀነስ 5 5 8 ሲቀነስ 7 አንድ ነው 15 15 ዲግሪ። ስለዚህ የ90 ዲግሪ ቀጣይ አሟይ ማን ነው? የ75 ዲግሪ ቀጣይ አሟይ 15 ዲግሪ ነው ማለት ነው። እሺ ሃ ሰባተኛው ጥያቄ የ135 ዲግሪ ዝርጋማይ ስንት ነው የሚለው ስለዚህ 27ኛው ጥያቄ 135 ሲደመር ሼኩል ይሆናል 180 ዲግሪ። ዝርጋማ ማለት የሁለት አንግሎች ድምር 180 ዲግሪ የሚሰጠን ከሆነ ነው። ስለዚህ ሸህ ለማግኘት ሸኩል ይሆናል 180 ዲግሪ ሲቀነስ 135 ዲግሪ ይሆናል ማለት ነው። አስር ሲቀነስ 5 5፣ ይሄኛው ስላበደረ ስንት ሆኗል? 7 ሆኗል። 7 ሲቀነስ 3 4፣ 45 ማለት ነው። 1 ሲቀነስ 1 ምንም። ስለዚህ መልሱ የሸ ዋጋ 45 ነው ማለት ነው። 45 ሰው የ135 ዲግሪ ዝርጋማ ስንት ነው? 45 ዲግሪ ነው ማለት ነው። 45 ዲግሪ ነው። ኦኬ ቀጥለናል። ቤተሰብ ተመልከቱ። 28ኛው ጥያቄ ይህ አይነት ምስል ከሆነ ቀጣማ ማለት ነው ቤታ ስደመር 50 ዲግሪ ምን ሰጡናል? ዘጠና ዲግሪ ሰጡናል። ስለዚህ የቤታን ዋጋ ፈልጉ ነው የሚለው ይሄ ማለት ቤታ ስደመር 50 ዲግሪ እኩል ይሆናል ዘጠና ዲግሪ ማለት ነው። ስለዚህ ቤታ ለማግኘት ምንድን ነው የምናደርገው? ቤታ እኩል ይሆናል ዘጠና ዲግሪ ሲቀነስ ሀምሳ ዲግሪ ነው የምናደርገው። ያ ማለት ከሀምሳ ዲግሪ ጋር ተደምሮ ዘጠና ዲግሪ የሚሰጠን ቁጥር ማለት ነው። ስለዚህ ቤታን ለማገኘት ቤታ ኩል ይሆናል ዘጠና ሲቀነስ ሀምሳ አርባ ዲግሪ ነው። ስለዚህ የቤታ ዋጋ ስንት ነው ማለት ነው? አርባ ዲግሪ ነው። ሰው የዝችኛዋ አንግል መጠን ዲግሪ አርባ ዲግሪ ነው ማለት ነው። ሀያ ዘጠነኛው ጥያቄ ሰባ ዲግሪ ስደመር ቴታ ስደመር አስራ አምስት የቴታን ዋጋ ፈልጉ ነው የሚለ። ስለዚህ አሁን የምናደርገው ምንድነው? ዝርጋ አንግል ነው ዝርጋማዊ አንግል ነው ይሄኛው አንግል ስደመር ይሄኛው አንግል ሲደመር ይሄኛው አንግል መቶ ሰማንያ ዲግሪ ይሰጣሉ ማለት ነው። ስለዚህ ቴታ ሲደመር 70 ዲግሪ ሲደመር 15 ዲግሪ እኩል ይሆናል 180 ዲግሪ። ቴታ ስደመር 70 ስደመር 15 ዲግሪ ስንት ይሆናል? 85 ዲግሪ ይሆናል ማለት ነው። 85 ዲግሪ እኩል ይሆናል 180 ዲግሪ 180 ዲግሪ። ስለዚህ ቴታ እኩል ይሆናል 180 ዲግሪ ሲቀነስ 85 ዲግሪ ይሆናል ማለት ነው። 95 የት ተዋጋ ስንት ነው? 95 ዲግሪ ነው ማለት ነው። 95 ዲግሪ አሁንም እዚህ ጋር ሰላሳኛው ጥያቄ ምንድን ነው የሚለው ይሄኛው የምትመለከቱት ምስል ዝርጋ ሞያ አንግል ነው። አሁንም ስለዚህ አልፋ አልፋ አልፋ ሶስት አልፋዎች አሉት አልፋ ስደመር አልፋ ስደመር አልፋ እኩል ይሆናል መቶ ሰማንያ ዲግሪ ናቸው ማለት ነው። ሶስቱም ስደመር መቶ ሰማንያ ዲግሪ ነው፣ ምክንያቱም ይሄኛው ስትሬት አንግል ወይም ደግሞ ዝርግ አንግል ስለሆነ። ስለዚህ አልፋ ስደመር አልፋ ስደመር አልፋ ሶስት አልፋ እኩል ይሆናል መቶ ሰማንያ ዲግሪ ይሆናል ማለት ነው። ሲካፈል ለሶስት ሲካፈል ለሶስት ሶስት በሶስት ይጠፋል። አልፋ እኩል ይሆናል መቶ ሰማንያ ዲግሪ ሲካፈል ለሶስት ስንት ይሆናል? ስልሳ ዲግሪ። ስለዚህ የአልፋ ዋጋ ስንት ነው ማለት ነው? ስልሳ ዲግሪ። ይችኛውም ስልሳ ዲግሪ ነች። ይችም ስልሳ ዲግሪ ነች። ይሄኛውም 60 ዲግሪ ነው ማለት ነው። ሰላሳ አንደኛው ጥያቄ ጋር ደርሰናል። ሰላሳ አንደኛው ጥያቄ ሰላሳ አንደኛው ጥያቄ፣ አንግል ሃና አንግል መ ቀጥማ አንግሎች ናቸው። አንግል ሃ እኩል ይሆናል መ ሲቀነስ 50 ሲሆን የሃና የመ መጠን ፈልጉ ነው። ስለዚህ አንግል ሃ ሲደመር አንግል መ እኩል ይሆናል ዘጠና ዲግሪ ናቸው ቀጥማ ስለሆኑ፣ ስለዚህ ምንድን ነው የምናደርገው፣ ሃ ማለት እያለን ነው ሃ እኩል ይሆናል መ ሲቀነስ 50 ዲግሪ ነው እያለ ነው። መ ሲቀነስ 50 ዲግሪ ነው። ስለዚህ የሃዋ እና የመዋጋ ስንት ነው የሚለው መጠናቸው ነው የምንፈልገው ሰው ምንድነው የምናደርገው በሃ ቦታ ላይ የምንተካው ነው። መ ሲቀነስ 50 ዲግሪ መ ሲቀነስ 50 ዲግሪ ሲደመር መ እኩል ይሆናል 90 ዲግሪ ማለት ነው። ስለዚህ አሁን አንድ አይነት ቁሞችን እንሰበስባለን። እዚህ ጋር ማለት እዚህ ጋር ማለት መ ሲደመር መ ሁለት መ ማለት ነው። ሁለት መ ሲቀነስ 50 ዲግሪ እኩል ይሆናል 90 ዲግሪ ማለት ነው። ስለዚህ ሁለት መ እኩል ይሆናል 50 ወደ 0 ስንወስዳት ትሆናለች ፕላስ ትሆናለች። ዘጠና ዲግሪ ሲደመር 50 ዲግሪ ይሆናል ማለት ነው። ዘጠና ሲደመር 50 ስንት ይሆናል? ሁለት መ እኩል ይሆናል 140 ዲግሪ 140 ዲግሪ ይሆናል ማለት ነው። ስለዚህ መን ለማግኘት ሲካፈል ለሁለት ሲካፈል ለሁለት ሁለት በሁለት ይጣፋል። መ እኩል ይሆናል 140 ሲካፈል ለሁለት ሰባ ዲግሪ ማለት ነው። ስለዚህ የመዋጋ ስንት ነው? ሰባ ዲግሪ ነው። ሀንሳ ለማግኘት ሀ እኩል ይሆናል ምንድነው የሚለን መ ሲቀነስ ሀምሳ ዲግሪ አይደለም የሚለው መ ሲቀነስ ሀምሳ ዲግሪ፣ ይህን ነው ብተካው ማለት ነው ሀ እኩል ይሆናል የመዋጋ ስንት ነው? ሰባ ዲግሪ ሲቀነስ ሀምሳ ዲግሪ። ሀ እኩል ይሆናል ሀያ ዲግሪ ይሆናል። ሁለቱን ስንደምራቸው ዘጠና ዲግሪ መምጣት አለበት። ማናማን ና ማን ሀና መስደመር ዘጠና ዲግሪ። ስለዚህ ሀ ሀያ ዲግሪ አምተናል፣ መደግሞ ሰባ ዲግሪ ሰባ ሲደመር ሀያ ስንት ነው? ዘጠና ዲግሪ ሁለቱ አንግሎች ቀጥ ያማይ ናቸው ማለት ነው።